የከተማ ነዋሪነት ከዚህ ከልማት ጋር ተያይዘው ክብርት እኔም አዲስ አበባ ነው ያደግኩትና የተነሱ ሰዎች የተሻለ ቦታ ላይ እንደወደቁ በግሌም ቼክ ለማድረግ ሞክር ያለሁኝ እንጂ ብዙ ጫጫታዎችም ሌሎች ነገሮች የሚነሱ ነበርና ሁሉም ደስተኛ ናቸው። ግን ምን ስጋት አለኝ? ምናልባት ከከተማ የተነሳው ሰው እዚህ ባየ በሰማም ቀፍሎ ሀምሳ ብርም አርባ ብርም ሀያ ብርም አግኝቶ ይውል ነበር እና ይህን የስራ እድል በተዘዋዋሪ አጥቶታል ኢቨን ማጣቱን እንኳን እንዲያውቅ ነግራችሁታል። ምክንያቱም ኮንፈርት ዞን ውስጥ ከተታችሁት ተደራርቦ በአንድ ክፍል አራት ሆኖ ይኖር የነበረው አሁን በቀን አንዴ ወይም በሳምንት አንዴ ሻወር ወስዶ ጽድት ያለ ቤት ውስጥ አድሮ የሚወጣ ሰው ሆኗል። እና የስራ ኦፖርችኒቲዎችንስ ምን ፈጥራችሁለታል? በአካባቢው ምክንያቱም በዚህ ከኮሪደር ልማት ጋር ተያይዞ ምናልባት ማንም ሰው ህገ መንግስታዊ መብቱ ነው የተሜዶ ተዘዋውሮ ሊሰራ ይችላል። እና በብዛት የምናየው ከደቡብ የመጡ ተወላጆችን ነው የኛስ የአዲስ አበባ ተወላጅስ በዚህ ስራ ላይ ተደራጅቶ መስራት አይችልም ወይ ወይም ምን እየታሰበለት ነው ያለው የሚለውን ነገር ከግምት ምክንያቱም ኮንፈርት ዞን ውስጥ ገብቷል፣ ምቾት ውስጥ ገብቷል። ገንዘብ ያስፈልገዋል። በድሮ አይነት ሁኔታ ሊኖር ስለማይችልና እነዚህ እንዲታዩ ፈልጋለሁ። ከዚህ ከገቢ ጋር ተያይዞ ዛሬም ላነሳው የምፈልገው እርስዎ እያሉ ክብር ከስራ እድል ጋር ተያይዞ የከተማው ልጆችም ከሌላ ቦታ እንደሚመጡ ልጆች በስፋት እድሉን አግኝቶ ቢሰሩ የተባለው እኛም ይህን ነው እያልን ያለ ነው። በህግ ጭምር በመመሪያ ጭምር አውርደነዋል። የከተማው ልጆች በደም በተፈጠረው የስራ እድል ይሳተፉ። ስራ መምረጥ፣ ስራ መናቅ፣ ስራ ማማረጥ ለውጥ አያመጣም። ዝቅ ብሎ ሰርቶ ተለውጦ መለወጥ ያስፈልጋል። በዚህ ደግሞ በርካታ የከተማዋ ልጆች አሁን ዳታ ሆና አልያዝኩም እንጂ ከልብ እየሰሩ ነው። በተለይ አሁን በምንሰራው የኮሪደር ልማት ውስጥ ብዙ ስራዎችን ተሳትፎ ሰርተዋል። ስራዎቹ ተጠናቀው ወደ ስራ እድል መፍጠር ሲገቡ በተለይ ሱቆች የንግድ ቦታዎችንም ወስደው ስራዎች ጀምረዋል፣ እየሰሩ ነው ያሉት። ግን ከዚህ በላይ ይሳተፉ፣ ከዚህ በላይ የጉልበት ስራም ቢሆን መስራት ያስፈልጋል። ወደ ሌላ ስራ ያሻጋግ ሴንቶቻችሁ ናችሁ ከታች የጀመራችሁት ጎንበስ ብላችሁ በጉልበታችሁ ጭምር ለፍታችሁ ዛሬ ትልልቅ አንቱ የተባላችሁ ነጋዴ ለመሆን የበቃችሁ ታሪካችሁን ነገሩን ብንልኮ እንደዚህ አይነት በርካታ አስተማሪ ነገሮችን ከእናንተ አንደበት እንሰማለን። ስለዚህ አበረታቷቸው። እናንተም በከተማው በተፈጠረው እድል የስራ ስራ የመፍጠር እድል ስታገኙ ከተማው የሚያቀርበውን ውሃ መብራት መንገድ ተጠቅማችሁ ትልልቅ ስራዎች ስሰሩ ዘመድ ዘመዳችሁን ብቻ አትቅጠሩ። ቅጠሯቸው፣ በአካባቢያችሁ ያለችን ልጆች አሰልጥናችሁም ቢሆን ቅጠሯቸው። ይቻላል ማሰልጠን። የበለጠ ለቢዝነሳችሁ ጥሩ እምነት መሰረት ትገነባላችሁ። ከማህበረሰቡ ጋራ መተማመን ኦነርሽፕነትን ያዳብራል። ማህበረሰቡ በእናንተ ቢዝነስ ላይ አንድ ነገር እንኳን ቢመጣ የመጀመሪያው ፕሮቴክት የሚያደርገው ያ ማህበረሰብ ነው የሚሆነው። ይጠቅማቸዋል።